ሰላም ለሁላችሁ ይሁን። እንኳን ደህና መጣችሁ። ሁላችሁም ጥሩ ሳምንት እያሳለፋችሁ እንደሆነ ተስፋ አድርጋለሁ። ሰዎች ስለ እስልምና በጣም እንዲጸየፉና ግራ እንዲጋቡ ስለሚያደርግ ርዕስ ማውራት ፈልጋለሁ። በምዕራቧ ሚዲያ ላይ ተከራካሪዎች ነን የሚሉ ጽሑፎችን ሲጽፉ ወይም በሙስሊም መድረኮች ላይ ስለዚህ ጉዳይ የተሳሳቱ አመለካከቶችን ለማስወገድ ሲሞክሩ እናያለን። ነገር ግን የእስልምና ምንጮችን ሙሉ በሙሉ ችላ በማለት ነው የሚከራከሩት። በምዕራቡ ዓለም አልፎ አልፎ በተለይም ከሙስሊም ስደት ከወሲብ ባርነት እና ከአስገድዶ መድፈር ጋር ተያይዞ የሚነሳ ርዕስ ነው። ስለ አስገድዶ መድፈር ርዕስ ብዙም አልሄድበትም፣ ምክንያቱም ይህ ተጨማሪ ትንታኔ የሚያስፈልገው ትልቅ ርዕስ ነው ብዬ አስባለሁ። ነገር ግን የእስልምና ምንጮች የወሲብ ባሪያዎችን የመያዝ አጸያፊ ልማድን ስለመፍቀዳቸው በዝርዝር አውራለሁ። እንደ ንብረት የሚቆጠሩ ሰዎች ማለት ፈልጌ ነበር፣ ነገር ግን ይህ ሴቶችን ብቻ ይሆናል። አሁን ባለን ግንዛቤና በዘመናችን የጋራ አስተሳሰብ ላይ በተመለከተ ከአንድ ሴት ጋር ምንም ይሁን ምን ሳትስማማ የግብረ ስጋ ግንኙነት ከፈጸሙ ይህ መድፈር ነው። ቤት ውስጥ አገልጋይ ካለህና እሷ አገልጋይ ስለሆነች ብቻ ከአንተ ጋር ወሲብ እንድትፈጽም ማድረግ የምትችል መስሎ ከታየ ይህ መድፈር ነው። አንዲት ሴት በማንኛውም መንገድ በአንተ ላይ ጥገኛ ሆና የምትኖር ከሆንና እርሷን ሳትፈልግ ወይም በግልጽ ብትቃወምም እንኳን ከእርሷ ጋር የግብረ ስጋ ግንኙነት ከፈጸም ይህ አስገድዶ መድፈር ነው። ከእስረኞች ወይም ከምርኮኞች ጋር የሚደረግ የግብረ ስጋ ግንኙነት እንደ መድፈር ይቆጠራል። ይህ የማንኛውም የጤናማ ሰው አስተሳሰብ ነው፣ ያለምንም አስተባበያ። እስልምና የሚለው ግን እንደዛ አይደለም። እስልምና በወንዶች ላይ ያን ያህል ጥብቅ አይደለም። ወንዶች የወሲብ ባሪያዎችን መያዝና ከእነርሱ ጋር የግብረ ስጋ ግንኙነት የመፈጸም ፍላጎት ሊኖራቸው እንደሚችልና እንደሚረዳም ይናገራል። በእስልምና ውስጥ ወንዶች ከሴቶች አንጻር ከፍ ያለ ቦታ እንዳላቸው ይናገራል። በምንም አይነት መንገድ ይህ ብዙም አያስደንቅም፣ ምክንያቱም ቁርአን ይህንን በብዙ ጥቅሶች ውስጥ በግልጽ አስቀምጧልና። ቁርአን ወንዶች ከሴቶች በላይ እንደሆኑና ጥሩ ሴቶች ታዛዥ እንደሆኑ ይናገራል። አንዲት ሚስት ባሏ ላይ በተደጋጋ አለመታዘዝን ካሳየችው ሊደበድባት እንደሚችል ቁርአንና ሀዲሳት በግልጽ ይናገራሉ። ቁርአን ሚስቶችን የወንዶች ዘር የሚዘራባቸው ቦታና በየትኛውም ሁኔታና ጊዜ ግንኙነት ማድረግ እንደፈለጉ ማድረግ እንደሚችሉ ይናገራል። ይህ ሁሉ የሚያስደንቅ ነገር አይደለም። ስለዚህ ስለ ሴት ባሪያዎችና የጦር ምርኮኞች ስናወራ ማንም ሰው ስለ ሴሰኛ ባሪያዎች ምን ይጠብቃል? አይስ አይስ በ2014 ሴት ባሪያዎችን በቁርአን መሰረት እንዴት መያዝ እንዳለባቸው የሚገልጽ አጸያፊ ዘግናይ ነገሮችን እንዳደረጉባቸው ሚያሳይ መረጃ አውጥተው ነበር። ስታነቡት በእውነት በጣም አጸያፊ ነገር ነው። ሴት ምርኮኞች ሙሉ በሙሉ በባለቤቶቻቸው ወይም በባርነት በያዟቸው ባለቤቶች ቁጥጥር ስር እንደሚገኙ በግልጽ አስቀምጠውታል። ያ በአሸባሪዎች የተለቀቀው ህትመት መሰረቱ እስልምና ነው፤ ስለ ወሲብ ባርነት በዝርዝር ይናገራል። ለምሳሌ ሙስሊም ያልሆኑ ሴቶች ተማርከው ለባርነት ሊውሉ እንደሚችሉና የእስልምና ሊቃውንትም በዚህ ላይ መስማማታቸውንና ትክክለኛ ድርጊት መሆኑን ይጠቁማል። ባለቤቶቻቸው እንደፈለጉ ከነርሱ ጋር የግብረ ስጋ ግንኙነት ማድረግ እንደሚችሉና ባለቤቱ ባሪያውን መግዛት መሸጥ ወይም መስጠት እንደሚችል ይናገራል። ወንዶች ለአቅመ አዳም ያልደረሱ ነገር ግን ወሲብ መፈጸም ከቻሉ ከእነዚያ ሴት ባሪያዎች ጋር የግብረ ስጋ ግንኙነት መፈጸም እንደሚችሉ ይናገራል። ወንዶች ባሮቻቸውን ለተግሳጽ ሊደበድቧቸው እንደሚችሉ ይናገራል። በሌላ በኩል ግን ባሮችን በተለይ እስልምናን ከተቀበሉ በነፃ መልቀቅ መልካም ተግባር መሆኑን ይጠቅሳል። እነዚህ ነገሮች ሁሉ አፀያፊና አስፈሪ እንደሆኑ አውቃለሁ። እናም በጥንቃቄ ብታጤኑት አይ ኤስ አይ ኤስ የእስልምና አስተምህሮችን እየተከተለ መሆኑን ማየት እንችላለን። ሙስሊም ካልሆኑትና ከምናፍቃን ወይም እስልምናን ሙሉ በሙሉ ተግባራዊ ከማያደርጉት ሙስሊሞች ጋር በማንኛውም መንገድ ጦርነት ውስጥ ከሆናችሁ ምርኮኞችን መውሰድና ሴቶችን ለሙስሊሞች ማከፋፈል ፍጹም ኢስላማዊ ነው። ይህ አገልግሎት ጠቅሞታል፣ አገልግሎቱን ውስጥ ከእነዚህ አማራጮች በአንዱ መደገፍ ይፈልጋሉ፣ መልሶ አውከውንና የእርሶ የአገልግሎት ድርሻ እንደሆነ ካመኑ ስክሪኑ ላይ ያለውን ወይም አስተያየት መስጫው ላይ ያለውን የቴሌግራም ሊንክ በመጫን ልታናግሩ ትችላላችሁ። ለቻናሉ አዲስ ከሆኑ ሰብስክራይብ ማድረግና ላይክ አድርጎ ጨርሶ ማየት እንዲሁም በመጨረሻ ጠቃሚ ሆኖ ካገኛችሁት ለሌሎች ሼር ማድረግ የአገልግሎታችሁ አንድ አካል ነው። አብራችሁን ለማገልገል ስለምታደርጉት ነገር ሁሉ ከልብ እናመሰግናለን።

ይህ ብቻ ሳይሆን እስልምና ከእነዚህ ባሮች ጋር ወሲብ እንዲፈጽሙ ፈቅዷል። ምንም እንኳን ባሮቹ ያገቡ ቢሆኑም ከሌሎች ጋር የሚያደርጉትን ጋብቻ ውድቅ አድርጎ ስለሚመለከተው ነው። ይህም በአንድ ሀዲስ ላይ በግልጽ እንደተጠቀሰው ሙስሊሞች ግጭት ውስጥ እንደነበሩና ከጦር ምርኮኞች ጋር ከወሲብ ግንኙነት ሲቆጠቡ እንደነበር የሚያሳይ ነው። ምክንያቱም ቀድመው ሙስሊም ካልነበሩ ጠላቶች ጋር ተጋብቶ ስለነበረ ይህንን ጉዳይ ወደ መሐመድ ባመጡት ጊዜ አላህ በድንገት ቁርአንን አውረደ። በመጀመሪያም ምን አይነት ሴቶችን ማግባትና ግንኙነትን ማድረግ እንደተከለከሉ ይጠቅስና ከዚያም ቀጥሎ ለባሪያዎች የሚፈቀድበትን ሁኔታ ይጠቅሳል። ሌላው ምሳሌ ቁርአን ሱራ 70 ቁጥር 30 ላይ ቅድስናንና ብልትን እንድትጠብቅ ያዘዘው ከሚስትህ እና ከባሪያዎች በስተቀር እንደሆነ ይጠቅሳል። አዲሱ ላይ የሚገርመው ነገር ሙስሊሞች የመሐመድ ተከታዮች ከባሪያዎች እና ከጦር ምርኮኞች ጋር ወሲብ ከመፈጸም ራሳቸውን አቅበው እንደነበር እንመለከታለን። ምክንያቱም ባሪያዎቹ ያገቡ ስለነበሩ፣ ከዚያም መሐመድ ይህን የሚፈቅድ አዲስ ቁርአን ፈለሰፈ። ስለዚህ ከመጀመሪያ ጀምሮ ሰላማዊ ነበረ። እንደ ማስታወሻ እዚህ ጋር ጥቅም ላይ የዋለው ቃል የቀኝ እጅ ይዞታ የአረብኛ ቀጥተኛ ትርጉም ሲሆን ባሪያዎችን ያመለክታል። ያ የተለመደ እስላማዊና በዚያን ጊዜ ለባሪያዎች የአረብኛ አገላለጽ ነበረ። ባርነት በስልምና የተለመደ ነገር ነው። ምንም እንኳን ምዕራባውያን መካከለኛ ሙስሊሞች ሌላ ነገር ቢሉም፣ ከስልምና ጅማሬ ጀምሮ የነበረ እናም ምንም አይነት ማብቂያ ላሳየ ነው። ቁርአን በግልጽ የሰው ልጆችን ነፃ ወንዶች፣ ባሮች እና ሴቶች በማለት በሶስት ይከፍላቸዋል። በቅርቡ ስለ ባርነት ሁሉን አቀፍ ቪዲዮ እሰራለሁ። ወደ ወሲብ ባሪያዎች እንመለስ። እንዲህ ይላል። አንድ ሙስሊም ከሴት ባሪያ ጋር የግብረ ስጋ ግንኙነት ማድረግ እንደሚችል ይናገራል። ነገር ግን አንዳንድ ዘመነኛ ሙስሊሞች አንድ ሀዲስ ወስደው በትክክል እንደማይፈቀድ ለማስረዳት ይሞክራሉ። አንድ ሰው ከሚስቱ ሴት ባሪያ ጋር የግብረ ስጋ ግንኙነት እንደፈጸመና መሐመድ እንደቀጣው የሚያስረዳ አንድ የተለየ ሀዲስ ነው። ያ በጣም አጸያፊ ነው። ምክንያቱም ሀዲሱ የሚናገረው አንድ ሰው ከሚስቱ ባሪያ ጋር ወሲብ እንደፈጸመ ነው እንጂ ከራሱ ባሪያ ጋር አይደለም። ይህ በእስልምና የተ ነው ከሌላ ሰው ባሪያ ጋር ወሲብ መፈጸም አይችሉም። ያ ክፉ ነው። የተፈቀደው ከራሳችሁ ባሮች ጋር ብቻ ነው። እንደምናየው ሙስሊሞች እስልምናን ስትነቅፉ አውዱ ሌላ ነው እያሉ በእጅጉ ይከራከራሉ። ነገር ግን ብዙዎቹ እስልምናን ለመከላከል ሲሞግቱ ስለ አውድ ደንታ የላቸውም። ማስረጃ ከፈለጋችሁ አንድ ሙስሊም ከባሪያው ጋር የግብረ ስጋ ግንኙነት እንደሚፈጽም የሚገልጽ አንድ ሀዲስ አለ። አንድ ሙስሊም አንድ ነገር ለመንገር ወደ መሐመድ በመሄድ በቤቱ ውስጥ አንዲት ባሪያ እንዳለች፣ ውሃ የምትይዝ፣ እናም ከእርሷ ጋር የግብረ ስጋ ግንኙነት እንዳደረገ ሲነግረው መሐመድ ይህ ጉዳይ ሙሉ በሙሉ ልክ እንደሆነና እርጉዝ መሆኗን አለ አለመሆኗን ብቻ ነበር ያሳሰቡ። እናም መሐመድ ምንም ችግር እንደሌለው ተናግሯል። እናም ባሪያ መሸጥና መግዛት ራሱ ሙሉ በሙሉ እስላማዊ ነው። ከቁራን ቀጥሎ ሁለተኛው በጣም ወሳኝ ምንጭ በሆነው በሳሂህ ቡሃሪ የሀዲስ መጽሐፍትም ውስጥ ማስረጃ ማግኘት ይቻላል። በእነዚያ ውስጥም ብዙ ጥቅሶች መሐመድ ወንድና ሴት ባሪያዎችን ገዝቶ እንደሚሸጥ እንዲሁም ብዙ ሴትና ወንድ ባሪያ እንደነበሩ የሚናገሩ በርካታ ጥቅሶች አሉ። በተጨማሪም መሐመድ ከሴት ባሪያዎቹ ከአንዷ ጋር ሚስቱ አንዳንድ ጊዜ ተስማማበት እንግዳ የሆነ የፆታ ግንኙነት እንደነበረው ማየት እንችላለን። ነገር ግን ያንን ርዕስ ለሌላ ቪዲዮ ልተወው። የግብረ ስጋ ግንኙነት እድሜን በተመለከተ በእስላማዊ ቅዱሳት መጽሐፍት ውስጥ ምንም ገደብ የለም። ምንም አይነት ምንጭም የለም። እስካሁን የተጠቀሰው ብቸኛው ነገር የግብረ ስጋ ግንኙነት መከሰት ያለበት ሴቷ የግብረ ስጋ ግንኙነት ማድረግ ከቻለች ብቻ ነው። ስለዚህ በእስልምና መሰረት አይኤስ አይኤስ ገና ለአቅመ ህዋን ካልደረሱ ባሪዎች ጋር የግብረ ስጋ ግንኙነት የመፈጸማቸው ጉዳይ ምንም አይነት ስህተት የለውም ማለት ነው። ይህ እጅጉን አስጸያፊ ነው። የባሪያ ባለቤቶች ከብዙ ባሪያዎች ጋር የግብረ ስጋ ግንኙነት መፈጸም ይችላሉ። ባሪያዎች ግን የግብረ ስጋ ግንኙነት ነት ከባለቤቶቻቸው ጋር ብቻ የመፈጸም ግዴታ አለባቸው ከማንም ጋር ወሲብ መፈጸም አይፈቀድላቸውም፣ ከሌላ ባሪያ ጋር እንኳን ቢሆን። ሌላው ሀዲስ ላይ መሐመድ በእርግጥም የጦርነት ምርኮኞችን ለተከታዮቹ እንደ ባሪያ አድርጎ እንደሚያከፋፍል ተጠቅሷል። በአንድ ሀዲስ ውስጥ ደግሞ አንድ የመሐመድ ጓደኛ ሴት ባሪያ ስጠኝ ብሎ ጠይቆት ከዚያም መሐመድ ከሴት ባሪያዎቹ የፈለገውን እንዳስመረጠው ይናገራል። እውነቱን ለመናገር መሐመድ ባሮቹን ፈጽሞ እንደማይደበድባቸው ተናግሯል። ይህም ጥሩ ሰው ያደርገዋል። በአንድ ሀዲስ ላይ ግን ባሮቻችሁን በምትደበድቡበት መንገድ ሚስቶቻችሁን መምታት የለባችሁም ብሎ ተናግሯል። ይህ ማለት በተዘዋዋሪ ባሪያዎችን መደብደብ ይፈቀዳል ማለት ነው። ለዚያም ነው አይስይስ ለተግሳጽ ብቻ እስከሆነ ድረስ እነሱን መደብደብ ምንም አይደለም ብሎ የተናገሩት። ከዚህ ሁሉ በላይ ደግሞ በጣም አሳሳቢ የሆነው አይስይስ ካወጣቸው መረጃዎች ውስጥ የመጨረሻው ነው እና ከእስልምና ጋር ሙሉ በሙሉ የሚስማማ ነው። በእስልምና እምነት መሰረት አንድ ባሪያ በሁለት ምክንያቶች ነፃ ሊወጣ ይችላል። ከነዚያም መካከል በማግባት አለዚያም ደግሞ ወደ እስልምና እምነት በመለወጥ ነው። አሁን ትንሽ ጠለቅ ብሎ ያስቡት። የበረሃው የጦር መሪ መለኮታዊ ጥቅሶችን በአይምሮ የፈለሰፈው ነፃነታቸውን የሰጣቸው በጋብቻ ውስጥ ብቻ ነው የቀረበላቸው የማይፈልጉትን ነገር እንደሆነ ግልጽ ነው። ቢሆንም ግን ይህ አንድ ነገር ነው ሊመልሱት የማይገባ በአጠቃላይ ግን መሐመድ ስለ ሴቶች ፈቃድ ግድ የለውም። ቃሎቹም እነዚህ ናቸው፣ ዝምታዋ ፈቃዷ ነው።

ማንም ባሪያ መሆን አይፈልግም፣ ነገር ግን ባሪያ እስልምናን ከተቀበለ ነፃ መውጣቱ ትክክለኛ ነገር ተደርጎ ይቆጠራል እና ባሪያዎቹ ወደ እስልምና እንዲገቡና ነፃ እንዲወጡ አማራጭ ይሰጣቸዋል። ወደ ሃይማኖቱ የማስቀየር ጽንሰ ሀሳብ በሕይወት ዘመን ሁሉ የምትቆይበት በጣም አጸያፊ ነገር ነው። እንደምታዩት አይ ኤስ አይ ኤስ መግለጫው ከእስልምና አስተምህሮ ብዙ ሜራቅ አይደለም። የአይ ኤስ አይ ኤስ ህትመቶችን አይታችሁ እንዲህ ከተጸየፋችሁት ለምን እስልምናን ታጋሽ እንደሆናችሁ ራሳችሁ መጠየቅ አለባችሁ። እስካሁን እስልምናን እየታገሳ